ታንዛኒያ የአሜሪካን ዶላርና ሌሎችም የውጭ ምንዛሪዎችን ለሀገር ውስጥ ግብይት መጠቀምን በይፋ አገደች። በሌላ መረጃ አዲሱ የኢራን ሚሳኤል ኢራን መካከለኛው ምስራቅ ውጥረት ውስጥ በገባባት ሰዓት አዲስ ባላስቲክ ሚሳኤል አስተዋውቃለች። ይህንን በተመለከተ መረጃ እናደርሳችኋለን። ትራምፕ አዲስ ታሪፍ አወጁ። ይኸው ታሪፍ በውጭ ሀገራት የተሰሩ ፊልሞች ላይ ትኩረቱን አድርጓል ተብሏል። የእስራኤል መከላከያ ኃይል በአስር ሺዎች የሚቆጠሩ የተጠባባቂ ኃይሉን አባላት በጋዛ ለሚያካሄደው የተጠናከረ መስፋፋት ጥሪ ማድረጉ ተሰምቷል። ርዕሰ ሊቃነ ጳጳሳት ፈራንሲስ ለጋዛ የሰጡትን የመጨረሻ ስጦታንም በተመለከተ መረጃ ይዘናል። ጤና ይስጥልኝ የተከበራችሁ የሾላ ሚዲያ ተመልካቾች አብራችሁን እንድትቆዩ በአክብሮት እንጠይቃቸዋለን። ለቻናላችን አዲስ ከሆኑ ሳብስክራይብ ያድርጉ፣ እንዲሁም መረጃዎችን ላይ ኮሜንት፣ ሼር ማድረግ እኛን ስለሚጠቅመን ይህንንም በማድረግ እንድታግዙን በአክብሮት እንጠይቃለን። አሁን መረጃዎችን በዝርዝር እናስደምጣችሁ በመጀመሪያም ታንዛኒያ የአሜሪካን ዶላርና ሌሎች የውጭ ምንዛሪዎችን ለሀገር ውስጥ ግብይት መጠቀምን አገደች። የታንዛኒያ ባንክ በሀገሪቱ ውስጥ ለሚደረጉ ሁሉም የሀገር ውስጥ ግብይቶችና ክፍያዎች የአሜሪካን ዶላር ጨምሮ የውጭ ምንዛሪዎችን መጠቀምን በይፋ አግዷል። እንደ አውሮፓውያን አቆጣጠር ማርች 28 2025 በመንግስት ጋዜጣ ላይ የታተመው አዲሱ የውጭ ምንዛሪ ደንብ የታንዛኒያ ሽሊንግ ቀጣይነት ያለው የዋጋ ቅናሳን ለማስቆም ያለመ ነው ተብሏል። በታንዛኒያ ውስጥ ያሉ ሁሉም እቃዎችና አገልግሎቶች ከእንግዲህ በታንዛኒያ ሽሊንግ ብቻ ይስተናል

በሌላ መረጃ ርሳ ሊቃና ጳጳሳት ፍራንሲስ ለጋዛ የሰጡት የመጨረሻ ስጦታ። ፖፕ ፍራንሲስ እንደ አውሮፓውያን አቆጣጠር በ2014 በጎበኙበት ወቅት የተጠቀሙበትን ተሽከርካሪ በጋዛ ሳርጥ የፍልስጤም ሕጻናትን ለማከም ወደ ጠንቀሳቃሽ የጤና ክሊኒክ ለመቀየር ጥራት መጀመሩን ኒውዮርክ ፖስት አስናብቧል። ተሽከርካሪው የታመሙና የቆሰሉ የፍልስጤም ሕጻናትን በጋዛ ሳርጥ ለማከም ወደ ጠንቀሳቃሽ የጤና ክሊኒክ እየተቀየረ ነው ተብሏል። ይህ ተነሳሽነት ርሳ ሊቃና ጳጳሳት ፍራንሲስ ከመሞታቸው በፊት ባሉት ወራት ውስጥ የባረኩትና ቢሆንታቸውን የሰጡት ነውም ተብሏል። ተንቀሳቃሽ ክሊኒኩ በጋዛ ውስጥ የተወሰኑ ፍልስጤማውያንን ብቻ የሚያገላግል ቢሆንም እርሳ ሊቃና ፓፓሳት ፍራንሲስ ግላዊ ተሳትፎና በእስራኤል እና በሃማስ መካከል በተነሳውና ከ18 ወራት በላይ በዘለቀው ጦርነቱ ውስጥ ለተያዙ ፍልስጤማውያን ሲቪሎች ያላቸውን ቁርጠኝነት ያንጸባርቃል ተብሏል። ይህ ፖፕ ፍራንሲስ ተሽከርካሪ ወደ ተንቀሳቃሽ ክሊኒክነት መቀየር ሊቃ ፓፓሱ ከሞቱ በኋላም በጋዛ ውስጥ የሚደርሰውን የህጻናት ስቃይ እንደሚያሳስባቸው የሚያሳይ ጠሰባች ምልክት ነው ሲሉም የስዊድን ብ ካርዲናል አንደርድር ሚኒስትር አርቦርሊያስ ተናግረዋል። የሊቃ ጳጳሱ ተሽከርካሪ አሁን ያለው ገጽታ ከመያዙ በፊት መደበኛ ሚትሱቢሽ ተሽከርካሪ የነበረ ሲሆን ፖፕ ፍራንሲስ ወደ ቤተልሔም ለማቅናት ባቀዱበት ወቅት በ2014 የፍልስጤም አስተዳደር ፕሬዚደንት የነበሩት ከመሐሙድ አባስ ለጳጳሱ የተለገሰ ነው ተብሏል። በሌላ መረጃ አዲሱ የኢራን ሚሳይል። ኢራን መካከለኛው ምስራቅ ውጥረት ውስጥ በገባበት ሰዓት አዲስ ባላስቲክ ሚሳይል አስተዋወቀች። አዲሱ የቴህራን የጠጣር ነዳጅ ባላስቲክ ሚሳይል ትልቅ ወታደራዊ ስኬት ነው ተብሎላታል። ከኢራን የሚወጡ መረጃዎች እንደሚጠቁሙት ከሆነ ሚሳይሉ እስከ 1200 ኪሎ ሜትር ርቀት መመዘግዘግ የሚችል ነው ተብሏል። አያቶሎቹ ሚሳይሉን ይፋ ያደረጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ ቴህራን ሳትቀር ትመታለች ባሉበት አጋጣሚ ነው ተብሏል። ጋሲም ባሲር ባላስቲክ ሚሳይል የኢራንን የመዋጋት አቅም ያሳድገዋል ተብሏል ተናግሯል። በኒውክሊየር ጉዳይ ከአሜሪካ ጋር ድርድር ውስጥ ያለችው ኢራን ወደ ወታደራዊ ሳጣ ገባ እያመራች እንዳይሆንም ስጋት አለ ተብሏል። የእስራኤል ጦር በጋዛ እና በደቡባዊ ሊባኖስ ጥቃት እየሰነዘረ ነው በሚል ሁቴዎች የጀመሩት የሚሳኤል ጥቃት ቴልአቪቭ ና ቴሄራንን ወደላይ ላይ የላት ግጭት ሊካታቸው እንደሚችልም ተናግሯል። በተለይም ሁላንተናዊው የኢራን መሪ አያቶላህ አሊ ኻሚኒ ጠላቶቻችን አሜሪካና እስራኤል አይተኙልንም እኛም አንተኛላቸውም የሚል ብርቱ አቋምን በማራማዳቸው ውጥረቱ በቀላሉ ሊበርድ እንደማይችል ፍንጭ ይሰጣል ሲል የዘገበው አልጀዚራ ነው። በሌላ መረጃ ትራምፕ አዲስ ታሪፍ አወጁ። ይኸው ታሪፍ በውጭ ሀገራት የተሰሩ ፊልሞች ላይ ትኩረቱን አድርጓል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዓለም ሀገራት ጋር የንግድ ውዝግቦችን በማባባስ በውጭ ሀገራት የተሰሩ ፊልሞች መቶ ፐርሰንት ታሪፍ እንደሚከፍሉ ተናግረዋል። ትራምፕ የዩናይትድ ስቴትስ የንግድና የንግድ ዲፓርትመንት ተወካይ ቀረት ለመጣል ሂደቱን እንዲጀምር ፍቃድ እየሰጡ ነው። ምክንያቱም የአሜሪካ ፊልም ኢንዱስትሪ በጣም ፈጣን ሞት እየሞተ ነው ብሏል። ፊልም ሰሪዎችና ስቱዲዮዎችን ለመሳብ ማበረታቻ በሚሰጡ ሌሎች ሀገራት የተቀናጀ ጥራት ጥፋተኛ ሲሆን ይህም ብሔራዊ ደህንነት ስጋት ነው ሲሉ ገልጸዋል። ከሁሉም ነገር በላይ ይህ መልክትና ፕሮፓጋንዳ የያዘ ነው ብለዋል። ትራምፕ በራሳቸው ትሩ ሶሻል ሚዲያ ላይ በአሜሪካ የተሰሩ ፊልሞችን እንፈልጋለን ብሏል። ቃል በቃል we want movies made in america again ነው ያሉት። የዩናይትድ ስቴትስ የንግድ ሚኒስትር ሃዋርድ ሉትኒክ ለቅርብ ጊዜው ለትራምፕ ማስታወቂያ ምላሽ የሰጡ ሲሆን እኛም ስራውን ጀምረናል እየተንቀሳቀስን ነው ብለዋል። የእንቅስቃሴው ዝርዝር ግን ግልጽ አይደለም። የትራምፕ መግለጫ ታሪፉ በውጭ ሀገር ፊልሞች በሚያመርቱ የአሜሪካ ማምራቻ ኩባንያዎች ላይ ተፈጻሚ እንደሚሆን የተገለጸ ነገር የለም። በሌላ መረጃ ፕሬዝዳንት ቭላድሚር ፑቲን ሩሲያ ምዕራቡን ዓለም ብቻዋን ቆማ እየታገለች ነው አሉ። ይህ ምዕራቡ ዓለም ሩሲያን ወደ በርካታ ትናንሽ ሀገራት የመከፋፈል የረጅም ጊዜ ፍላጎት እንዳለው ፑቲን አስገንዝቧል። ፕሬዝዳንቱ ይህን አስተያየት የሰጡት ሩሲያ ክሬምሊን ፑቲን 25 ዓመታት የሚል ስም በተሰጠው ዘጋቢ ፊልም ላይ ነው ተብሏል። በሩሲያ አንድ ቴሌቪዥን ተዘጋጅቶ እሁድ የተለቀቀው ዘጋቢ ፊልም ምዕራቡ ዓለም ሩሲያ ላይ የሚያሳድረውን ጫና ጭምር ያስመለከተም ነው ተብሏል። ፕሬዝደንት ቭላዲሚር ፑቲን ወደ ፕሬዝደንትነት ለመጀመሪያ ጊዜ የመጡበት 25ኛ ዓመት አስመልክቶ የተዘጋጀው ፊልም በርካታ ጉዳዮችን ዳስሷል ተብሏል። ፑቲን እንደ ፈረንጆቹ ጉንቦት ሰባት ሁለት ሺህ ቃለ መሃላቸውን የፈጸሙበት ቀን ነው። ለሩሲያውያን የድል ወራቸው ከሆነው ጉንቦት ጋር የፑቲን 25ኛ ዓመት በዓለ ሲመት መከበሩ ልዩ ትርጉም እንደሚሰጣቸው ተናግሯል። ናዚ ጀርመንን ካሸነፉበት የድል ቀናቸው በሁለት ቀናት ዝቅ ብሎ የፑቲን 25ኛ ዓመት በዓለ ሲመት ሲከበር ክሬምሊን ታሪካዊ መገጣት ሰላሙን ያጎሏል ተብሏል። ሩሲያ ብቻዋን የተሰበሰበውን ምዕራቡን ዓለም እየጠጋፈጠች ነው ያሉት ፑቲን ከሁለት ሺህ ቀደም ባለው ጊዜም ቢሆን ውስጥ ውስጡን ሲሰሩብን ነበር ብሏል። አርቲኒውስን ዋቢ አድርጎ የዘገበው ኤንቢሲ ነው። በሌላ መረጃ የእስራኤል መከላከያ ኃይል በአስር ሺዎች የሚቆጠሩ የተጠባባቂ ኃይሉን አባላት በጋዛ ለሚያካሄደው የካሄደው የተጠናከረ መስፋፋት ወይንም ጦርነት ጥሪ መድረጉ ተሰማ። መከላከያ ኃይሉ በጋዛ ታግቶ የሚገኙ እስራኤላውያንን ለማስለቀቅ እና የሐማስ ታጣቂዎችን ለማሸነፍ ጫና መጨመሩን ይናገራል። ታጋቾቹ ግን የተኩስ አቁሙ ማብቃቱን ተከትሎ በቅርቡ ያካሄደው ወታደራዊ ዘመቻ ታጋቾቹን ለማስለቀቅ አለመቻላቸውን በመግላት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ግጭት ዓላማቸው ምንድን ነው የሚለው ጥያቄ ውስጥ ወድቋል ብለዋል። በዕቅዱ መሰረት ወታ በአዲስ አካባቢ ተሰማርተው በምድርና ከምድር በታች የሚገኙ ሁሉንም መሰረተ ልማቶችን ያወድማሉ። የእስራኤል የደህንነት ካቢኔ ሲገናኝ ወታደራዊ መስፋፋቱን ያጸድቃል ተብሎ ይጠበቃል። እስራኤል ከሀማስ ጋር የምታደርገውን ዓለም አቀፍ ድርድር አዲስ የተኩስ አቁም ላይ ለማድረስ እና በሐማስ ቁጥጥር ስር ከሚገኙት 59 እስራኤላውያን 24ቱ በህይወት አሉ ተብሎ ይታመናል። ይሁን እንጂ ማስለቀቅ ሳይቻል ቀርቷል። እስራኤል ለሁለት ወር የዘለቀው የተኩስ አቁም አብቅቶ እንደ ኤሮፓውያን አቆጣጠር መጋቢት 18 ዳግመኛ የተጠናከረ ወታደራዊ ዘመቻ ከጀመረች ወዲህ አንድም እስራኤላዊ ታጋች ማስለቀቅ አልቻለችም ተብሏል። ከዚያ ጊዜ ጀምሮ እስራኤል የጋዛ በርካታ ስፍራዎችን በቁጥጥሯ ስር ያዋለች ሲሆን በመቶ ሺዎች የሚቆጠሩ በጋዛ ሰርጥ የሚኖሩ ፍልስጤማውያንን ከቤት ንብረታቸው በተደጋጋሚ አፈናቅላለች። እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ እንዲሁም ከሁለት ወር በላይ ማንኛውም እርዳታ እንዳይገባ ማገዷን በሐማስ ላይ ጫና ለማድረግ ያለመነው ስትል ትገልጻለች። በጋዛ ከፍተኛ የሆነ የምግብ የውሃና የመድኃኒት እጥረት መፈጠሩን የሚገልጹ የእርዳታ ድርጅቶች የእስራኤል እርምጃ ፍልስጤማውያንን የማስራብ ፖሊሲ ሲሆን ከጦር ወንጀል ጋር ያስተካከላል ይላሉ። እስራኤል ይህንን ወንጀላ አትቀበልም። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን አብራችሁ ስለቆያችሁ እናመሰግናለን። በሌላ መረጃ እስከ መንገናኝ ሰላም።